ራሷን ልታጠፋ ነበር። ማ? ኑሀሚን አሁን ውጭ ስልክ ስታወራ ነበር። ከአባቷ ጋር ወደ ጫካ ወርዳ ራሷ ልታጠፋ ነበር፣ ግን እንዴት ሳታጠፋ እንደተመለሰች እኔ እንጃ። እሷ ሰው ሳታጠፋ መች ትጠፋለች ብለሽ ነው? እና ነገሩ፣ ይሄን ኑሪ ድንገት መስማታችን ጥሩ አጋጣሚ ነው። ምን፣ እህትሽን ንግዳላት ልትይ ነው? እንግዲህ ፍቃዱ የእርሶ ነው። እኔ ግን እቺ ልጅ እያለች እንኳን የእርሱ የሀገሪቷ ሰላም ራሱ መናጋቱ አይቀርም። ሂጂ! ሆነ ስራሽ። ሂጂ! ከዚህ ቀሽቃሻ፣ ሂጂ! በእርግጥ እጅግ ቀዥቃዥ አለችው። ነገር ጥሩ ይመስላል። ሚስጥሬን ካወጣችሁ፣ ያለምንም እርኅራኄ ህይወቷን ነው መቀማት። አምራን አምራን እዚህ እንዳለ ደግሞ በምናወቅ የድሮ ፍቅረኛ እኮ ነሽ፣ የአሁኗ ደግሞ የልጄ እናት ናት። ልቤ እኮ ያለሽበትን ቦታ ሁሉ ይነግረኛል። አሁንም እኮ ልቤ ያለው አንቺ ጋር ነው። ልታታለኛ አትሞክር። አምራ፣ ምን እያረግሽ ነው እዚህ? የምሬ ነው። አምራን ባስከፋዎች፣ ልክ ልካስሽ ያልኩሽ እኮ ነው። ቆይ ለምድሮ ዞረሽ ማታ አናግሪኝ እንዳትጠቀም። እኔ የተረገምኩ ሴት ነኝ። የልጅሽ አባት አይወደድስ ተብዬ የተፈጠርኩ ሰው ነኝ። ስለዚህ እኔ እዚህ መኖር አልፈልግም። ቆይ በእጅሽ ያለው ምንድን ነው? አምራን እባክሽ፣ እሱን ነገር ለእኔ ስጪ። ይቅርታ ነው። አሁን ሞክሬ ነበር፣ ግን ያላንተ አንድ ሰከንድ መኖር አልችልም። እባክሽን አምራን፣ በእኛ ኃጢያት የተነሳ ይሄንን ሚስኪን ልጅ አትጥጭው። እሱን ነገር ለእኔ ስጪ። ግድ የለሽም አምራን። አልችልም ነው አልችልም። አምራን ባክሽ እንዳታደርጊው እያልኩሽ እኮ እህ። እባክሽን ለምንሽ አምራን። እያለቀስክ ነው? ለኔ ነው? ለልጅ ነው እያለቀስክ ያለው? ለሁለታችሁ አምራን ለአንቺም ጭምር ነው። እንድትፈወችብኝ አልፈልግም። ግን እኮ ጠልተኸኛል፣ አልተቀበልከኝ። ስለዚህ እዚህ ምድር ላይ ለአንተ ምንም አላስፈልግህም። ስለዚህ ይቅርታ አላደረግልሽ ነበር እኮ አምራል። ይቅርታ አድርጌልሽ እኮ እንደ ድሯችን ምናለን ብዬ ነበር አምራል። ይቅርታ አላደረግልሽ ነበር እኮ አምራል ለምንድ ነው እንደዚህ ተንኮለኛዋ ኤደን አሁን ላይም እንግዲህ ለናሆሚ በጣም ተንኮል ነገር አስባላታለች። ይህን ነገር እያሰበችውን ግን ለወይዘሮ አስቴር አማክራት ነበረ ማለት ነው። ምክንያቱም ወይዘሮ አስቴርም በናሆሚ ማለት ነው እጅግ በጣም ስለፈሩ እና ስለሰጉ፣ ትተባበረኛለች፣ ከኔ ጎን ትቆማለች በማለት እንግዲህ ኤደን ራሷ የራሷን ቁጭት ከናሆሚ ጋ እየተወጣች ትገኛለች ማለት ነው በአባቷ ማለት ነው በአቶ ተሰማ መታመንን እንዳታገኝ አሁንም ደግሞ ይቅርታ ስላላት ይብን እጅግ በጣም እየተናደደች ትገኛለች ይህን ነገር እንግዲህ ለወይዘሮ አስቴር ነግራት ነበረ ማለት ነው እና አሁን ላይ ይቅርታ አድርጎላታል ሲቀጥል ደግሞ ራሷን ልታጠፋ ነበር ብላ ስነግራት እሷ ሰውን ታጠፋለች እንጂ መች ራሷን ታጠፋለች በማለት ነበር የመለሰች የመለሰችላት ማለት ነው እና አንቺ ፍቃድሽ ከሆነ እሷን ብንገላት ምን ይመስልሻል ብላ በቀጥታ እንግዲህ ወይዘሮ አስቴርን ጠይቃታለች። አንቺ እንዴት ነው የምትናገሪው በማለት ወዲያውኑ እሷ ራሱ ደንገጥ ብላለች። ምንድነው የሚያቅለበልብሽ እንደዚህ? ሂጂ ከዚህ ብላ ኤደንን አባራታለች ማለት ነው። ግን ደግሞ ቆም ብላ ስታስበው ይቺ ቅልብልብ የተናገረችው ነገር ልክ ሳይሆን አይቀርም። ስለዚህ እሷ በእኔ ሚስጥር ከመጣችና ከለይኩን የደበኩትን ነገር ካወጣችብኝ እሷን ከመድፋት ወደኋላ አልልም ብላ እንግዲህ ስትናገር ነበር። በነገራችሁ ላይ ዳግም ራሱ አዲስ አበባ መጥቷል ማለት ነው። ምክንያቱም እናቱን ፈልጎ አባቴ እስር ቤት ነው፣ ስለዚህ የግድ እመጣለሁ። ያው ሀብታም ሰውዬ መቼም ቤቱ የሚታወቅ ነው። ስለዚህ ቀጥ ብዬ ቤትሽ እመጣለሁኝ። የደወልኩልሽ ራሱ ቤት ስመጣ ፌንት እንዳታደርግ ብዬ ነው፣ እማዬ ራሽን እንዳትጎጅ ብዬ ነው። ስለዚህ እኔ ከመንጣት ወደኋላ አልልም ብሎ ዳግም ደውሎላት ነበረ። በፍጹም አታደርገውም እያለች እሷን መልሳ ደጋግማ እየደወለች ነበር። ወይዘሮ አስቴር ግን ደግሞ እያነሳላት አይደለም በነገራችን ላይ ናሆሚና እንዲሁም ዳግም ተገናኝተዋል ማለት ነው። እንዲሁም ናሆሚ መድኒት ልትውጥ በነበረችበት ሰዓት በጣም በርካታ የሆኑ መድኃኒቶችን ውጣ እራሷን ለማጥፋት እንትን ብላ ነበር ሞክራ ነበር ማለት ነው። እና ዳግም እንግዲህ ደርሶ ይሄን ነገር አስትቶታል ማለት ነው። ምክንያቱም እጅግ በጣም ስለተናደደሽ በብዙ ዘንድ ደግሞ ማለት ነው፣ በተለይ በአባቷ አባቷ እስከዛሬ ሲተማመንባት የነበረውን በቃ አንች ልጅ አይደለሽም አንቺ እርግማን ነሽ። በፊት በረከት የኔ ስላት የነበረው አሁን ደግሞ እርግማን የንሽ አንቺ የኔ ልጅ አደለሽም። ኤደን እንኳን እንደዚህ አልበደለችኝም እያለ አቶ ተሰማ ፊትሽን ማየት አልፈልግም፣ ከኔጋ ጋር እንድትሆኝ በፍጹም አልፈልግም። ይህ ሁሉ የሆነው ባንች ነው እያለ እንግዲህ ኑሀሚን በጣም ብዙ ነገሮች ተናግሯታል። እንዲሁም ደግሞ ገነት የምትለውም እንዲሁም ወይዘሮ አስቴር ስለሷ የሚናገሩት ትክክል ናቸው፣ እኔ ነኝ አይኔን ያልገለጥኩኝ በማለት ሰዎቹ ራሱ ስለ ናሆሚ ክፉ ሲመኙ የነበሩ ሲናገሯት የነበሩትን ቃላቶች በሙሉ እያስታወሰ እነሱ ትክክልና ልክ ናቸው፣ እኔን ልክ ያልሆን ልጄ ዋርጋ ጥነት ባለጌነች በማለት እንግዲህ ስለ ናሆሚ ሲናገር ነበረ ማለት ነው። ግን ደግሞ ይህን ነገር ማቆም እንዳለበት አቶ ተሰማ ደግሞ ደጋግሞ ሲነግራቸው ነበረ ማለት ነው። ምክንያቱም በቃ አንዴ እየተፈጠረን ነገር ተፈጥሯል። ስለዚህ ልሽ ግን አምነ መቀበል ነው ያለው። በዚህ ልክ ደግሞ ልሽግን መናገር የለብም፤ ያልሆነ ነገር ትሆናለች። እባክህን አቶ ተሰማ ነገሮችን በሙሉ በማሰብ እናድርጋቸው በማለት አቶ ሌኩል ማለት ነው የተናገረው ይገኛል። በነገራችን ላይ የአቶ ላይኩን እጅግ በጣም ምርጥ ጓደኛ ናቸው ለአቶ ተሰማ ማለት ነው። የእውነት ነው የምላችሁ። ከዚህ በፊት አቶ ተሰማ በእርግጥ በፊት በጣም እሳቸውም ሰው ወዳጅ ነበሩ። መልካም ነገር አደርገዋል ማለት ነው። መልካም ካደረጉት ከዘሩት ውስጥ እንግዲህ የአቶ ላይኩን አሁን ላይ ድጋሚ እየከፈለው ይገኛል ማለት ነው። ከዚህ በፊት ጓደኛ በነበረበት ሰዓት እንግዲህ ያው እሷን ልጅ ግን ሰተህ እኔ አሳክማለሁ ቤቱንም እመልስልሃለሁ ብሎት ነበር ማለት ነው። እና ያኛውን የገንዘብ ወደ የልብ ወዳጅ አይደለም በቃ አንደኛ ለጥቅም ብቻ ነው። እና ሆሜን ከሰጣኝ ልጅ ግን ካጋባህኝ እኔ ቤቱን ራሱ እንትን አረሳለሁኝ ከቤታችሁ ትኖራላችሁ፣ አንተም እንደፈለግ ትታከማለህ ብሎ ነበር የጠየቀው። ግን ደግሞ አቶ ተሰማ በፍጹም ይህን ነገር አላደርገውም፣ ለእኔ ብይ ለሌሎችን ብይ ልጄንማ አልሸጣትም ብሎ እንግዲህ እጅግ በጣም ባለጌ እንደሆነ ነው አቶ ተሰማ ራሱን ሲናገር የነበረው። ከዚያ ቤቱም ወጥቷል ማለት ነው ግን ከዛ ቤት ወጥቶ አሁን ደግሞ አቶ ለይኩኑን መልካም ሰው ጥሎለታል። አሁን ላይ አቶ ለይኩን በጣም ብዙ ነገሮች እያሰቡ ነው ማለት ነው። ምክንያቱም ናሆሚ ይብን ይህንን ነገር አድርጋለች። መጀመሪያ ናሆሚ ለልጁ ፈልጓት ነው ለናሆም ፈልጓት ነው። ለዚያ ነው እንደዚህ የሚያደርገው በጥቅም ነገር ነው ምናምን እንዳንል፣ ግን ደግሞ እንደዛ አይደለም ማለት ነው አንደኛ አሁን ላይ እርጉዝ መሆኗን እያወቀ ራሱ ከእሷ ንጹሕ ልብ እንዳላትና ጥሩ ሴት እንደሆነች ከድሮ ከማያት አንጻር ምንም የተለየ ነገር የለኝም ብሏል ማለት ነው አቶ ለይኩን ማለት ነው። ስለዚህ በስተት የተፈጠረ ነገር ነው። እኔ ወድጄው አፍቅሬዋለሁ። በፍቅር ጭፍን ነው የሄድኩት እና እሱ ነው የጎዳኝ ብላ ተናግራለች። እንዲሁም ደግሞ ኤርሚያስ ራሱ መጥቶ ነበር የልጄን እናት ነው ኑሀሚንን ፈልጌ ነው የመጣሁት ባለ ሰዓት እሷ ደግሞ እኔ አልፈልግህም ብለዋለች ማለት ነው። ቴን እንደዚህ አበላሽተ ከዚህ በኋላ አንተን ማየት አልፈልግም በይርህበት ራሱ እንድታገኘ በፍጹም አልፈቅድልም ብላ ተናግረዋለች። እንግዲህ አቶ ሌኩንም በቃ ይህን ነገር ከተናገረች አንተ ከዚህ ምን ትሰራለህ በማለት አስወጥቶታል ማለት ነው። እና ልጅቷን ያው እንደተጫወተባት እና እንዳታለላት ነው የገባው ማለት ነው። እና አቶ ሌኩን በጣም ነው የተረዳት፣ በተለይ እና ሆሚን በጣም ተረድቷታል። እንዲሁም ደግሞ ለወይዘሮ አስቴር አስቴር እንኳን እሷ ባለጌ ነች፣ ልጆች የራሱ እንዳይበላሹ እሷን እያዩ ከዚህ ቤት መውጣት አለባት ምናምን እያለች ነበረ። ግን ደግሞ ከአንቺ ልጅ ራሱ እሷ ትሻላለች፣ እሷ ምንም በቃ መልካም ልጅ ነች። እሷ የአንቺ ልጅ አሁን የት እንዳለች ራሱ ታውቂያለሽ ብሎ ስለ ራሱ ልጅ እንኳን ሲጠይቃት ነበር። ወይዘሮ አስቴርን እንዴት ከእሷ ጋር ታወዳድራለህ? ይኸው ማታም ጧትም የለችም፣ ከቤት እንኳን ይብን አታድርም። በዚህ እንኳን ማየት ትችያለሽ እያለ ያው ወይዘሮ አስቴርን ሲናገራት ነበረ። እና አቶ ለይኩን እንግዲህ ለአቶ ተሰማ ቤት ሊገዛላቸው ነው። እንዲሁም ደግሞ ውጭ ወስዶም ሊያሳክማቸው ነው ቃል ገብቷል ማለት ነው። ነገሮችን ማመቻቸት አለብን ቀስ ብለን ግን ደግሞ አንተ ልጅ ግን ኑሀሚን ከዚህ በኋላ ያልሆነ ቃል እየተናገርክ ማስከፋት የለብህም ብሎታል። እንግዲህ ራሷን ልታጠፋ እንደነበር ጥሩንትን እንዳልሆነች ምናምን ነገር ነግሮት ነበረ ለአቶ ተሰማ አቶ ተሰማ እንግዲህ ልጁን ይቅርታ አድርጎላታል ማለት ነው። ኑሀሚን ይቅርታ አድርጎላታል። ምንም ቢሆን ምንም ጥፋት አጥፍተሻል፣ ግን ደግሞ አንቺ ስትጎጅና የሆነ ነገር ብትሆኝ እኔ ውስጤ አልችልም ብሏል ማለት ነው። ምክንያቱም ልጅነች ምን ምንም ብትሆን ምንም ማለት ነው አጥፍታለች፣ ግን ደግሞ የተጠፋን ጥፋት ነገር ምንም ቢደረግ ምንም ማስተካከል እንኳን አይቻልም ማለት ነው። ስለዚህ ነገሮቹን ማለት ነው ሌላ ነገር ክፉ ነገር እዞ ከመምጣት እንደዚሁ በይቅርታ መፍታታቸው እጅግ በጣም ነው ደስ የሚለው ኑሀሚን ውስጧን እየጎዳት ማለት ነው። በተለይ በአባቷ ባለመታመኗ ከሆነም በኋላ ደግሞ አባቷ እንደዚህ ስለተናገራትና ይቅርታ አላደርግም ስላላት ነው። አሁን ግን ከልቡ ከውስጡ ይቅርታ አድርጎላታል። እጅግ በጣም ደስ ይላል ማለት ነው። እንኳንም ይቅርታ አደረገላት። ሌላው እንግዲህ ያው ዳግምና እንዲሁም ደግሞ ኤርሚያስ ፊት ለፊት ተገናኝተዋል። በነገራችን ላይ ማለት ነው ዳግምና ኤርሚያስ ኤደን ድራማ ላይ የምናያቸው እንደዚህ አደይ ሲጣሉ ነበር። አሁን ደግሞ በናሆሚ ሊጣሉ ነው ማለት ነው። ምክንያቱም ዳግም ራሱ እንዳያት ነበር የወደዳት በነገራችን ላይ በጣም ነው የወደዳት። እንዴት አባቷ ነው የምታምረው ምናምን ነገር እያለ ነበር ማለት ነው። እና መድኃኒቱን እንዳትውጥ በሚጨቃጨቁበት ሰዓት ነበር ኤርሚ የመጣው። ኤርሚ ደግሞ አንተ ማን ነህ? ምን ልትሆን ነው? እያለ እንግዲህ ከዳግም ጋር መጣላት ነገር ነው የቀረው ማለት ነው። ግን ደግሞ መድኃኒት ልትወስድ ራሷን ልታጠፋ ስትል አግኝቻት ነው የረዳዋት ምናምን ነገር አለው። እኔ እናንተ እናወራ ምናምን ብሎት ነበር። እኔ እናንተ ምንም የምናወረው ነገር የለም ብሎ ከዳግም ጋር ሊጣላ ሲል ነበረ ናሆሚ ኤርሚያስን በቃ ተወኝ፣ ለምንድ ነው የማተወኝ ህይወቴን እንደዚህ አድርገህ አመሰቃቀልከው? በቃ ተወኝ ብላ እሱንም ትተው ሄዳለች። እንዲሁም ኤርሚ እየተከተለ እንደዚሁ በቃ ተወኝ ብለዋለች። አሁንም ደግማ ደጋግማ ደረቱን በጣም እየመታች በቃ ተወኝ፣ በሄድኩበት አትንጣ፣ ህይወቴን እንደዚህ ምስቅልቅል አድርገኸዋል እያለች ነው ማለት ነው። በነገራችን ላይ ኑሀሚን ይቅርታ ብታደርግለት እጅግ በጣም አሪፍ ነው ባይኔ ማለት ነው። ምክንያቱም አንደኛ የልጁ አባት ነው ከዚህ በኋላ ማለት ነው። ስለዚህ ከሱ ጋር ይቅርታ ተባብለው አብረው ከኤርሚ ጋር ቢሆኑ እጅግ በጣም አሪፍ ነው። ያው ኑሀሚንም ድርቅ ብላለች ማለት ነው። ምክንያቱም ኤርሚ ያው በስህተት ቢፈጠርም ግን ደግሞ አሁንም ደግሞ እሷ ጋር እየተከተለ ነው ይብን ከሷ ከገባችበት ቤት የቤት ሹፌር ሆኖ ከመግባቱ ከመግባቱ አንጻር እሷን እየፈለጋት ነው ማለት ነው። ስለዚህ እሷም ያው አብሮ ቢሆኑ ጥሩ ባይነኝ ብዬ ያስባለሁኝ። ግን ደግሞ እሷ የወደፊቱ ነው። በነገራችን ላይ አንዳንድ እንትኖች ከስር ከመሰረቱ ካላረማችሁት ነገ ከነገ ወዲያ ሕይወታችሁ ላይ በጣም ከባድ ነው የሚሆነው እና አንዳንዴም በኑሀሚን አልፈርድም ማለት ነው። እና እንደዚህ በቀላሉ እንትን ካላችሁ በጣም በርካታ በቃ ህይወት በሚቀጥልበት ሰዓት ልጆች ይመጣሉ፣ ምን ይመጣሉ። እሱም ደግሞ ሌላ እንትን ሊል ይችላል። ስለዚህ ከስር ከመሰረቱም ተራርሞ ጥፋትንም እንትን ተብሎ መሄዱ እጅግ በጣም አሪፍ ነው። በተለይ ስለ ህይወት ጉዳይ የሆነ በቃ አለ አይደለ፣ ወሰናችሁ የምትገቡበት እና መጀመሪያ ሳይሆን በቃ ሊያምር ይችላል። ወይስ ደግሞ እንዴት ነው ይሄ ሰው ያዘልቃል ወይስ ደግሞ አያዘልቅም የሚለው ነገር እስካለ ድረስ ናሆሚ በሳል ስለሆነች ነው እንደዚያ የምታደርገው ማለት ነው። እና በአንዳንድ በኩል ልክ ነች፣ በአንዳንድ በኩል ደግሞ ያው ኖርማል። እሺ ብትለው እና ብትቀጥል ጥሩ ነው ባይ ነኝ። ሌላው እንግዲህ አምራን ነች አምራን። አሁን ላይ ያው ናሆም ካለ ናሆም ምንም ነገር እየታያት አይደለም ማለት ነው። እና ናሆም ስለሷ እያሰበ እየተጨነቀ ነው። በህልሙ እንደውም በረኪና ስጠጣ እንደውም ይቅርታ ለምን አላደረክልኝም? እያለች እንግዲህ ስትጮህ እና እንዲሁም በረኪ ነው ስጠጠው በህልሙ አይቷል ማለት ነው። እና ከዚህ አንጻር በእርግጠኝነት ይቅርታ አድርጎላት አብረው የሚቀጥሉ ይመስለኛል። በነገራችን ላይ እናሆም ራሱ የዋህ ነገር ነው፣ ግን ደግሞ በጣም ጎበዝ ነው። ልክ እንዳባቱ፣ እንዳቶ ላይኩን በጣም ጎበዝ ልጅ ነው ይቅርታ ያደርግላታል፣ አብረው ይቀጥላሉ ብዬ አስባለሁኝ። ምክንያቱም እሱ በጣም ነገሮቹን ያመዛዝናል ማለት ነው እና በህልሙ ይሄን ያክል ከታየው እንድትጎዳም አይፈልግም። ልጁንም ይፈልጋል። ልጁን ብቻ አይደለም፣ እሷም ምንም እንድትሆን አይፈልግም። ብቻ ግን ከአጠገቡ እንድትርቅ ነበር የሚፈልገው ግን ደግሞ አሁን ለልጁ ሲልና እሷን ምንትን ለማለት በእርግጠኝነት ይቀራረባሉ፣ ይቅርታ ያረግላታል ብዬ አስባለሁ። እንግዲህ ቀጣዩን አብረን የምናይ ይሆናል ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘላችሁ።